ወንዶች ጡት ማጥባት ይችላሉ። ዛሬ ትንሽ ዘና የሚያደርጉ የሚያደርጉና ከዚህ በፊት ያልተነገሩ አዲስ ጥናቶችን ይዤ መጥቻለሁ። የመጀመሪያው የወንዶች ጡት ጥቅሙ ምንድነው፣ ሁለተኛው የቅንድብ ጥቅሙ ምንድነው የሚለውን እንመለከታለን። ቪዲዮ ተመችቷችሁ የምታገኙ ከሆነ ሰብስክራይብ እንዲሁም ላይክ ታደርጋላችሁ። የወንዶች ጡት በፊዚዮሎጂ ደረጃ ለጡት ማጥባት ተግባር አልተሰሩም። ምንም እንኳን በወንዶች ላይ የጡት ካንሰር አልፎ አልፎ የሚከሰት ቢሆንም ወንዶችም ለዚህ በሽታ ተጋላጭ መሆናቸው አዲስ በወጣው ጥናት ማወቅ ተችሏል። ታዲያ ጥቅሙ ምንድን ነው ለምትሉኝ፣ አንደኛ የወንዶች ጡቶች የሰውነት ቅርጽን የተመጣጠነ እንዲሆን ያደርጋል። ሁለተኛ የወንዶች ጡቶች ለወሲብ ስሜት ቀስቃሽነት ሚና ይጫወታሉ። ሶስተኛ አልፎ አልፎ በሆርሞን ለውጥ ምክንያት ወንዶች ጡት ማጥባት ይችላሉ። አራተኛ የወንዶች ጡት